እሱ አልጠየቁም። እኔ ገንዘብ እየሰበሰብኩ ያለሁት እነዚህ ልጆች ለማሳከም ነው። እነዚህ ልጆች ኦፍኮርስ አሁን አንደኛው ቻይና ሕክምና ጀምሯል። ሊቢያ ሀገር ላይ ስካን የተነሳበት ነው። ካላገገመ በስተቀር መውጣት አይችልም። ሙሁም ግን ከሁሉም በላይ የሚፈልጉት ድምፅ ነው። ይሄ ቅድም ታቱ ያለበት ያያችሁት ነው። ሆስፒታል ውስጥ ሆኖ ነው። ይሄ ድምፅ ሁኑን። እየገደሉን ነው። ይሄ ረመዳን ካለፈ በኋላ በጣም ከባድ አፈሳ እንዲካሄድባቸውና አልፎ ተርፎ ቪዲዮ ቃለ መንግስቱ ያወጣው በመሳሪያ ራሱ መመታት ካለባቸው ይመቱ ብሎ አጫወቷል ታዲያ ይሄን ሁሉ ነገር ሲያደርግ የት ነው ያለው ማለት የኢትዮጵያ ህዝብ የት ነው ያለው አሜሪካ ያሉ ሰዎች እየረዱን እኮ ነው ያሉት ሊቢያን አያውቁትም ሳያውቁት እያገዙ ነው ያሉት አውሮፓ ያላችሁ ልጆች የት ናቸው? ለምንድን ነው እንዴት ነው እንቅስቃሴ ያልተደረገው ኤርትራኖች ወዲያውኑ ነው የወጡት እኛ እንደውም ዘግይተናል ስለዚህ አሁን አርብ ላይ በሚካሄደው ነገር ኢቭን የዚህን ያህል እንኳን ሊለምኑን ራሱ አይገባም ነበር። ወዲያ ውሳኔያችን መወሰን ነበረብን። የምንሄደው ሊቢያ ኤምባሲ ነው። ጠበቃዎችም የሚያግዙን ከጎናችን አሉ። አልፎ ተርፎ ደላሎቹም እንዲያዙ ሆም ኦፊስ የሚሰሩ ሰዎች ራሱ ከጎናችን አሉ። አሁን የሚያስፈልገው በሊቢያ የገባችው ልጆች እባካችሁ ነው ህመሙን ታውቃላችሁ። ተደራርቦ መተኛት ምን እንደሆነ ታውቃላችሁ። ረሃብ እንዴት እንደሆነ ታውቃላችሁ። የምግብ እጥረት ነው፣ እነዚህ ልጆች እንደዚህ ያደረጋቸው። በሽታቸው እንኳን ተገኝቶ መድኃኒቱን መጠቀም አሁን አይችሉም። ቢኮዝ ገና ማገገም አለባቸው። አንደኛው ቻይና የሚባለው ሰልጀሪ ያስፈልገዋል። ከሰልጀሪው አልፎ ሳምባ ውስጥ ተገኝቶበታል፣ አንድም መድኃኒት መውሰድ አይችልም። ይህ ሁላ ነገር እየታየ ዝም ያላችሁበት ምክንያት ባይገባኝም አሁንም አልረፈደም። የሚካሄደው አርብ ነው። አርብ ስለሆነ ሁላችሁም ያላችሁን ባንዲራ የኢትዮጵያም፣ የኤርትራም እንዲሁም የዩኬን ባንዲራ ይዛችሁ በመምጣት ሰልፉ ሰላማዊ በሆነ መንገድ እኛ የምንፈልገው ፍትህ ነው። ወንድሞቻችን ቢያንስ ከዛ አገር ወይ ወደ ሌላ አገር እንዲወስዷቸው ከኛ የሚፈልጉት ድምፅ ነው እና እባካችሁ ይሄንን የምለው ሙስሊሞችን በአላህ ይዣቸዋለሁ፣ ክርስቲያኖችን በሰማዕቷ ሁላችሁም እዚህ ሰልፍ ላይ እንድትገኙልን እንፈልጋለን። ሁላችሁም ምንም ማስተላለፉ ይሄንን ነውና ያሉበት ሁኔታ እግዚአብሔር ምስክሬ በጣም ከባድ ነው። በጣም ከሚደላሎቹም አበሾች ናቸው። ከሁለቱም አበሾች ጋር እገናኛለሁ። ቢያንስ በጣም ስም ያላቸው አምስት አበሾች ሊቢያ ሀገር ላይ የሚሰሩ አሉ። ስለዚህ እኛ ሊቢያው ለምን ገረፈን ሊቢው ለምን ተኮሰብን ምናምን አለ። መጀመሪያ ዜጋችን ካልጠበቀን ሌላ ሰው ሊጠብቀን አይችልም። እኛ ካልተረዳዳን ሌላ ሰው ሊረዳን አይችልም። የራሴ ዜጋ ያሳልፈው እንደዚህ የሚያደርገኝ ከሆነ ታዲያ እንዴት የሌላ ሀገር ዜጋ ያዝንልኛል? በጭራሽ ያዝንልኛል። ስለዚህ በተቻላችሁ አቅም የምታውቋቸው ልጆችም ካሉ ዛሬ በህይወት እያሉ እርዷቸው። ዛሬ እያሉ ነገ ሲሞቱ ፎቶ መኮሰት ትርጉም የለውም። ምሳሌ ሶስት ልጆች አሁን ከሁለት ወር በፊት የሞቱት አራይፒ ተብሎ የተለጠፈው በአንዲት አበሻ ምክንያት ነው የሞቱት እና ማስቆም አለባችሁ እናንተም አውሮፓ ሀገር ያላችሁ ሰዎች ለፖሊስ ሪፖርት ማድረግ አለባችሁ እነዚህ ሰዎች ከዛ ጋር መተው ከማህበረሰቡ ጋር ተቀላቅለው አውሮፓ ገብተው መኖር የለባቸውም እኔ አልፈቅድም በራሴ በኩል ማለት እስከ የትኛውም ጥግ ድረስ ይሄዳለሁ መከልከል አለበት መቆም አለባቸው አውሮፓ የማይገቡም ኦፍኮርስ አይገቡም እና እኔ እንደዚህ አይነት ሰው በሊታም ህዝብም አላቅም። እኛ የምንተጋገዝ የምንረዳዳ ሰዎች ነን። አብዛኞቻችን የወጣ ነው መቼስ የራሳችንንም የቤተሰባችንን ታሪክ ለመቀየር ነው። ስለዚህ በተቻላችሁ አቅም ድጋፋችሁ ያስፈልጋችኋል። እባካችሁ አትተኙ፣ እርዷቸው። እየደወላችሁ የምታቋቸውን ሰዎች አይዟችሁ በሏቸው። ማውጣት የምትችሉ ሁኔታ ላይ ደግሞ ካለ ስድስት ሰባት ሆናችሁ አንድ ሰው ማዳን ትችላላችሁ። ለመጠጥም እኮ ይወጣል እኮ እንዴ፣ ዘጠና ብር ሰማንያ ብር ከፍለን እንዴው እስኪ የምንጠጣው። እውነታው ስንነጋገር ቢያንስ ሀምሳ ሀምሳ ብር አድርጋችሁ ሰባት ሆናችሁ አንድ ሰው አንድ ሰው የአንድ ሰው ህይወት ታደናላችሁ። እኛ አብዛኛውን ጊዜ ሰው ሲሞት ብቻ ነው የምንታወቀው፣ ፖስት ከሌሞተ ፖስት በህይወት እያለ ግን አልተረዳም። እና መሆን የለበትም። ይብቃ፣ ሁሉ ነገር ይብቃ። የዛሬ አስር ዓመት ታሪክ እንዳይደገም ሊቢያ ላይ ዛሬ በህይወት እያሉ ድረሱላችሁ። ዩኬ ያላችሁ ልጆች፣ ፈረንሳይ ሰልፍ ይካሄዳል። የፈረንሳዩ አራተኛ ወር ቀን አስር ነው። ዩኬ ግን ያላችሁ እንዳለ ሙሉ ኢንግላንድ አርብ ብለት ሁሉም ቦታ ላይ ተነግሯል በጣም ብዙ ሰው ፖስቶታል አርብ ዕለት ሰላማዊ ሰልፍ አለ የት የራሳቸው ኢምባሲ ሊቢያ ኢምባሲ ነው የምንገናኝ ስለዚህ ከኛ ጋር መቆም የምትፈልጉ ልጆች ቦታውንም ቲክቶክ ላይም ፖስቸዋለሁ ባርዬም ፖስቶታል እንዲሁም እኔንም ማናገር የምትፈልጉ ሰዎች ልጆቹንም እርዳት የምትፈልጉ ሰዎች አለሁኝ። አብዛኛዎቻችሁን ቤቴን እና ስልኬን ስለምታውቁት ኮንታት ማድረግ ትችላላችሁ። ወንድሜ ስለፈቀድክልኝ አመሰግናል።